ሀገር ሉዓላዊነቷን ከምታስከብርባቸው በርካታ ህገ መንግሥታዊ ድንጋጌዎች መካከል ጠላት መሀል አገር ገብቶ እንዳያፈራርስና የጥፋት ኃይሉ መተግበሪያ እንዳትሆን ዘንድ የአገር ዳር ድንበርን በንቃት የሚጠብቁ ከዛም ባሰሴ ለአገራቸው በሚከፍሉት ከፍ ያለ ዋጋ መሥዋዕት በመሆን እልህ አስጨራሽ የሕይወት ፍልሚያ የሚያከናውኑ ንቁ ወታደሮችን ታሰለጥናለች። የተለያዩ የዓለም ሀገራት ደህንነቴን ያስጠብቅልኛል ወታደሮቼንም አይበገር ያደርግልኛል ብለው የሚያስቧቸውን የተለያዩ ወታደራዊ ሥልጠናዎች እንዲሁም ምስጢራዊ መረጃዎች በተለያዩ ስልቶች በማቀናጀት በነቃሊና ቆፍጠን ያሉ ወታደሮቻቸውን በዳር ድንበር የሚያሰልፉ ሲሆን፣ በእነዚህ ወታደራዊ ሥልጠናዎች የሚያልፉ ብርቱ ወታደሮች ከአካል በላይ ስልጠናው መንፈሳዊ ጥንካሬ እንደሚያላብሳቸው ሲናገሩ ይደመጣል። ውድ የዚህ ዘይገርም ቻናል ቤተሰቦች በዛሬው ፕሮግራማችን በተለያዩ የዓለም ሀገራት የሚከናወኑና በልዩ ስልጠና መልክ ከሚሰጡ ወታደራዊ ስልጠናዎች መካከል በእጅጉ ከባድ እና ፈታኝ እንዲሁም አስገራሚ ስለሆኑ የስልጠና አይነቶችና ስልጠናው ስለሚሰጥባቸው የጦር ካምፖች ጥቂት እንላቸዋለን። አንድ የፈንጂ ቅብብል ወታደራዊ ስልጠና እርሶ ልጅ ሆነው በኳስ አልያም በትኩስ ድንች ከጓደኞቹ ጋር መዝሙር እየዘመሩ ወይንም ሙዚቃ እየተጫወቱ ኳሷን በመቀባበል ሙዚቃው እስከሚያበቃ ኳሷን ከራሶ ወደ ሌላው በፍጥነት እያሸጋገሩና እየተቀባበሉ ተጫውተውም ይሆናል። ታዲያ የዚህ ጨዋታ ተሰናባች የሚሆነው ሰው ሙዚቃው ያበቃበት ቦታ ላይ ኳሷን በእጁ ይዞ የነበረው ተጫዋች መሆኑ ብዙዎቻችን ትጉስታ ውስጥ የቀረ አዝናኝ ልጅነት ቆይታ ይመስለኛል። ነገሮቹ ከዚህ የልጅነት ጨዋታ ጋር በእጅጉ ይመሳሰሉለታል የተባለው ይህ አስገራሚ ስልጠና በቻይና የጦር ካምፖች ውስጥ የሚከወን ሲሆን በስልጠናው ወቅት ወታደሮች እንደ ኳስ የሚቀባበሉት ምላጩ ተስቦ ሊፈነዳ ጥቂት ደቂቃዎች የቀሩት ቦምብ ነው። ወታደሮች ከሌሎች በተለየ ጥንካሬና ቀልጥፍናን በትኩረት እንዲረዱ በእጅጉ ይጠቅማቸዋል የሚባለው ይህ ከባድ ስልጠና ልክ እንደ ልጆች ጨዋታ ሙዚቃ ተከፍቶ የሚደረግ የቦምብ ቅብብል ሲሆን ወታደሮች ይህንን ሊፈነዳ ጥቂት ደቂቃ የቀረው ቦምብ በፍጥነት ሲቀባበሉም ይቆያል። ታዲያ ሙዚቃው ሲያበቃና፣ ፈንጂው ሰዓቱ ሲደርስ ቦምቡ እጁ ላይ የደረሰበት ወታደር ከፍተኛ ጥንቃቄና ማስተዋል የሚጠይቅ ተግባር መፈጸም የሚጠበቅበት ሲሆን በቅጽበት ብዙ ነገሮችን የሚያውድመው ቦምብ በእጁ ላይ የደረሰ ወታደር ፈጠን ከፊት ለፊቱ የሚገኝ ጉድጓድ ውስጥ ቦምቡን መጣልን ራሱን መከላከል ካልቻለን፣ አይደለም ከጨዋታው ከዚህ ይቻለ እንደ ቀልድ ሊሰናበት ይችላል። አሁን ድረስ ቻይና ይህንን ስልጠና በወታደራዊ የጦር ካምፖቿ ውስጥ በማሰልጠ ተግባራዊ የመታደርግ ሲሆን ስልጠናው ወታደሮቼ አይበገሬ ብቁ እና ቀልጣፋ አድርጎልኛል ስትል በኩራት ትመሰክራለች። ሁለት ኮብራ ጎልድ አስደንጋጭ ወታደራዊ ስልጠና። እንኳን በአካል ሳስበው ይዘገነነኛል። ከሚባሉ አደገኛ እንስሳቶች መካከል እባቦች በዋነኝነት ተጠቃሽ ናቸው። በተናዳፊነታቸው የሚታወቁት እባቦች የሚረጩት መርዝ የከፋ ጉዳት የማድረስ ትልቅ አቅም ያለው ሲሆን ከዚያም ባሰ ሲል ደግሞ እነዚህ እባቦች ለሞት ምክንያት ሊሆኑ ይችላል። በተለየ መልኩ ከእባብ ዝርያዎች መካከል ደግሞ በአደገኝነቱ የሚታወቀው የኮብራ እባብ በዚህ ፈታኝ ወታደራዊ ስልጠና ላይ በዋናነት ተሳታፊ ነው። ነገሩ እንዲህ ነው። በታይላንድ በሚገኘው የጦር ማሰልጠኛ ተግባራዊ የሚደረገው ይህ ወታደራዊ ስልጠና ብዙዎች አደገኛ ነው ያሉለት ሲሆን በዚህ የጦር ማሰልጠኛ ካምፕ ውስጥ የደቡብ ኮሪያ፣ የማሌዥያ፣ የሲንጋፖር እንዲሁም የአሜሪካ ወታደራዊ ኃይሎች ጨምር እንደሚሳተፉ ይነገራል። ውሃ ውስጥ ጠልቁ መግባትን ጨምሮ ኢላማና የተለያዩ ፈታኝ መሰናክሎችን ያጠቃልላል የሚባለው ስልጠናው ከሁሉም በተለየ አደገኛ እንዲሁም ዘግናኝ ስለመሆኑ የሚነገርለት ይህ ኮብራ ጎልድ የተሰኘ ወታደራዊ ስልጠና የነዚህን መርዛማ እባቦች ደም የመጠጣት ፈታኝ ሂደቶችን ማለፍ የሚጠይቅ ሲሆን ለምን ያሉ እንደሆን ነገሩ ወዲህ ነው የሚሉት የካምፑ ብቁ አሰልጣኞች፣ ወታደሮች ምንም አይነት ምግብና መጠጥ በሌለበት በረሃማ ስፍራና ጥቅጥቅ ደኖች ውስጥ ምሽግ በመስራት ለረጅም ጊዜ በሕይወት የሚቆዩበትን መንገድ የሚማሩበት ያሉ ሲሆን እባቦች ሆኑ ሌሎች አስፈሪ እንስሳቶችን ፊት ለፊት መጋፈጥን ጨምሮ እነዚህን አደገኛ እንስሳት በምን መልኩ አድነው ለምግብነት መጠቀም እንዳለባቸው በሂደት ከስልጠናው እንደሚማሩ ተገልጿል። ታዲያ በስልጠናው ወቅት ከኮብራ እባቦች ደም ውጪ የተለያዩ መርዛማ ጊንጦችና ሸረሪቶችን እንዴት መርዛቸውን አስወግደው መብላት እንደሚችሉ በተግባር የሚማሩበት ሲሆን ውስጡ ያለውን ፍርሃትና መብረግረግ ቆፍጠን ባለ የድፍረት ስሜት መተካት ኃይል እንዳለው በበርካታ ሰልጣኞች ይነገርለታል። ሶስት የባህር ውስጥ ፈታኝ ወታደራዊ ስልጠና። ሰዎች በመዋኛ ገንዳዎች ውስጥ የውሃውን ኃይል ለመግፋት፣ ለማንቀሳቀስ እጅና እግራቸውን በዋነኝነት እንደ መሳሪያ የሚጠቀሙ ሲሆን ይህ በሀገር አሜሪካ ባህር ኃይል የሚሰጣው ወታደራዊ ስልጠና ግን ከዚያም ይለያል፣ ይለናል መረጃው። በዚህ ሁኔታ ያለፉ ሰልጣኝ ወታደሮች በምንም ሁኔታ አይሰጥሙም የተባለላቸው ሲሆን በዚህ የጦር ካምፕ ውስጥ የሚሰጠው ይህ ስልጠና በዓለም ላይ ካሉ ከባድና ፈታኝ የስልጠና ሂደቶች ውስጥ አንዱ እንደሆነ ይነገርለታል። ሁኔታዎችን ይበልጡን አስቸጋሪ የሚያደርጋቸው ዋነኛ ምክንያት ደግሞ ሰልጣኞች ወደ ውሃ ውስጥ ሲገቡ እጅና እግራቸው በገመድ ጠፍር ተደርጎ መታሰሩ ሲሆን፣ ወታደሮቹ በአጠቃላይ የሰውነት እንቅስቃሴያቸውን ብቻ በመጠቀም ላለመዝጠም ጥረት ያደርጋል። ከዚህ ሁኔታ ጋር በተያያዘ እያንዳንዱን ሰልጣኝ ውሃ ውስጥ 100 ሜትር እንዲዋኝ የሚገደድ ሲሆን ከዚህ በተጨማሪ የውሃው የመጨረሻ ጥልቀት ስር በሚገኘው የመሬት አካል ላይ የሚቀመጥላቸው የተለያየ ነገሮችን በጥርሳቸው ይዘው ወደ ላይ እንዲወጡ መደረጉ ይበልጥ ስልጠናውን ፈታኝ እንዲሆን ያደርገዋል። በዚህ የማያበቃው ይህ ከባድ ወታደራዊ ስልጠና ወታደሮች ከአሰልጣኛቸው ጋርም በውሃ ውስጥ ግብግብ እና ፍልሚያ የሚያከናውኑ በማንኛውም ሁኔታ ውስጥ ቢሆኑ ተስፋ ሳይቆርጡ ችግሮችን በብቃት እንደሚወጡ ስልጠናው በድል በማጠናቀቅ ብቁነታቸውን ያሳያል፣ ከፍ ያለ ማዕረግን ይቀዳጃል። ይህና በርካታ አደገኛ ስልጠናዎች የሚሰጡበት የጦር ካምፕ ወታደሮችን በከፍተኛ ኃይል ብቁ ማድረግ እንደሚችል በብዙ ሰልጣኞች ሳይቀር ተመስክሮለታል። አራተኛ የጭቃ ላይ ፈታኝ ወታደራዊ ስልጠና መገኘው በእንግሊዝ ባደረገው ወታደራዊ መሰልጠኛ የቶር ካምፕ ውስጥ ከሚሰጡ በርካታ ወታደራዊ ሥልጠናዎች መካከል ፈታኝ የሚባለው የስልጠና አይነት ሲሆን ስልጠናው ለ32 ተከታታይ ሳምንታት የሚቆይ እንዲሁ መጥፎ ሽታና እያዳለጥ የሚጥል ፈታኝ ቦታ ላይ ለመጓዝ መሞከር ሁኔታውን ይበልጥ ፈታኝ እንደሚያደርጉም ይነገራል። ሰልጣኞች በዚህ የጭቃ ስፍራ ውስጥ ከ20 ማይል በላይ መሮጥና የተዘጋጀላቸውን በርካታ መሰናክሎች ማለፍ የሚጠበቅባቸው ሲሆን በተለየ ሁኔታ ረግረግና አመቺ ባልሆኑ ስፍራዎች ላይ የሚሰጡ ወታደራዊ ስልጠናዎችን በበርካታ ሀገራት ዘንድ የተለመደ ቢሆን ይህ ስፍራ ከሌሎች በተለየ ሰፊነ ሰምጠ መሆኑ ከሌሎች እንዲለይ ያስችሉታል። ስፍራው ለመንቀሳቀስ በእጅጉ አዳጋጅ ከመሆኑን ባለፈ በስልጠናው ወቅት ሰልጣኞች የተለያዩ ምሶሶዎችን፣ ከባባጅ የጦር መሳሪያዎችን በመሸከም እንዲንቀሳቀሱ የሚደረግ ዝል በታቀደላቸው ሰዓት ጓዛቸውን ጠቅልለው መዳረሻቸው መገኘት የሚጠበቅበት። አምስተኛ ጠንካራ ድንጋዮችን በጭንቅላት የመስበር ፈታኝ ወታደራዊ ስልጠና። የሰው ልጅ በጣም ስስና መሰረታዊ የሰውነት ክፍሎችን በማቀናጀት ይዞ የሚገኘው ጭንቅላት ሲሆን፣ በተለያየ ጊዜ በጭንቅላት ላይ የሚፈጠሩ አደጋዎች አማካኝነት ብዙዎች ለከፋ ችግር ሲገለጥ ከዛም ባሰ ሲል ሕይወታቸውን ሲያጡ ተመልክተናል። ከአደጋ በፊት ራስን ማለማመድና ማጠንከር የሚል ብሂል የሚከተሉት የቻይናና የኮሪያ ልዩ ኃይሎች ግን ወታደራዊ ስልጠናዎቻቸው ላይ ተግባራዊ ከሚያደርጓቸው የስልጠና አይነቶች ተርታ ይህ ስልጠና በዋናነት ተመድቧል። ስለምን በጭንቅላት ይልን ማድረግ አስፈለገ በሚል ለሚነሱባቸው ተደጋጋሚ ጥያቄዎች ጠንካራ ነገሮችን በጭንቅላት መሰባበር ከጥንት አባቶቻቸው የወረሱት ባህል ስለመሆኑ የሚናገሩ ሲሆን የኃይልና ጥንካሬያቸውን ልዩ ማሳያ እንደሆነ በኩራት ሲናገሩ ይደመጣል። ውድ የዘይገርም ቻናል ቤተሰቦች፣ እስካሁን ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ይህንን ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ።